ማን ነው ይህ ቪዲዮ ሲያይ ሲያይ ኢትዮጵያዊነት የናፈቀው? በአንድ ሃይማኖት ውስጥ ብዙ ፍቅር የሚታየበት ስትከበሩ እንደምትከበሩ የታየበት ቪዲዮ ማለት ነው። በዚህ አጋጣሚ ይሳቄ ክበርልን። በጣም ደስ የሚል ቪዲዮ ነው እና እኔ ማለት በጣም በፍቅር ያየሁት ነው። እንዴት ናችሁ? ደህና ናችሁ ልኝ ወይ? ውድ የማርታ ኢትዮ ተከታታዮች ሁሉ ሰላም ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው ይሄ ቪዲዮ ከተመቻችሁ ላይክም፣ ሰብስክራይብ እያረጋችሁ ማርቲናን አበረታቷ ትላለች። ያው በዛሬ ቪዲዮ የምናየው ይሆናል። ይሳቅ ይሳቅ፣ የኔ የልብ አዋቂ። በጣም መልካም ነገር ነው እና ማስተዋል፣ መከባበር መተሳሰብ የታየበት ቪዲዮ ነው። መቻቻል የእውነት ድሩ በጣም እንደነበረ የሆነ በቃ የቴዲ ዘፈን የቲዲ ዘፈን አንቺም በሃይማኖት ሽ እኔም በሃይማኖት በቃ በጣም የሆነ በጣም አንጀት የሚበላ ቪዲዮ ነው። ከሱ ከመሀላችሁ ይሳቅ ብቻ ነው ሙስሊም ኦልሬዲ፣ ግን የእኛም ጾም ነው የፋሲካ ጾም ነው እና እንዳጋጣሚ ሆኖ የሁለታችንም የሙስሊሞችም የክርስቲያንም እኩል ሆኖ እንላለ እና እግዚአብሔር ብሎ የነሱ ጾም እሁድ ሊያልቅ ነው። ጾም ጸሎታችን እግዚአብሔር ይቀበላችሁ አለ ሻራችሁ ነው የሚባለው ማለት ነው። እና ብዙ ነገር የምታገኙበት ይሆንላችሁ። በጣም በጣም ደስ ይላል። የእውነት ማለት ነው እና በጣም መከባበር፣ መቻቻል የታየንበት፣ መተሳሰብ ያየውበት ቪዲዮ ነው። ፍቅርን ያየውበት ቪዲዮ ነው። ለምን ባይዘዊ የሰው እምነት ስታከብሩ የራሳችሁ እምነት ይከበራል። የሰውን እምነት ሳትነኩ ስትቀሩ በቃ ማንም ሰው ምንም ያምልክ ምንም ያምልክ ሲሆን፣ ግን ለዛ ሰው እምነት እንትን ማክበር አለባችሁ። ገባችሁ አይደለ? በቃ የዛን ሰው እምነት ስታክብሩን የምትከበሩት እንደዚህ። ራሱ አስበት። ያው ኦልሬዲ ሙሽሮቹ አብረሽና ሮታ ኦልሬዲ ወይ ቅዳሜ ወይ እሑድ ነው ጉዟቸውና ትንሽ ጊዜ ነው የቀራቸውና እሱም ያው የምስጋና ቪዲዮ ነው ይሳቅ ያደረገው ማለት ነው እና ያው ሰብስክራይቡም አጀብ የሚያሰኝ ነው ገና ሶሻል ሚዲያ ላይ በቅርብ ከመምጣቱ ነው ይህን ያለ ተወዳጅነት ያገኘው እሱም በዳኒና በጽጌ በአፕሬሽንና በሩታ አማካኝነት ነውና ይገባዋል። ያው ስለ የሰው ልጅ ይጣላል፣ ይታረቃል። ከዚያ በኋላ ደግሞ የአንስተቱን አምኖ ድጋሚ እህትነትና ወንድምነታቸው ሲቀጥል በጣም ደስ ይላል እና ዋናው ነገር ትልቅነቱ ይቅርታ መቀበሉ ነው። ትልቅነቱ ደግሞ ይቅርታ ነው። ፍቅር እያሸንፋል። ይኸው ፍቅር ስላሸነፈ ነው ዛሬ በአንድ ማዕድ ላይ ገበታ ቀርበው እየበሉ ያለው ማለት ነውና በጣም በጣም ነው ደስ የሚለው። እስቲ ካለባበሳቸው እንጀምር። አስበውት ይሆን? ተነጋግረው ተነጋግሮ ይሆን? አይዶ አይዶኖ እማቆ ነገር የለም ግን በጣም በጣም በጣም አስበው ስላችሁ አሁን ለምሳሌ እንዳጋጣሚ ጽጌና ሩታ የለበሱት ቀሚስ ነጭ ሆነ በጣም ያምራል። የሩታ ደግሞ የጽጌ ደግሞ ሽሮ መልክ ነው። የሩታ ደግሞ ነጭ ነው። በጣም በጣም ነው የሚያምርባቸው ማለት ነው። ና ጽጌዬ እስቲ ሁሌ እንደዚህ ልበሽ። ቆንጆ አለባበስ። በቃ ምንም ደስ ሲል በቃ ሁሉ ጊዜ ሲበርት የተገላለጠ የተቆራረጠ ከምትለብሽ እንደዚህ ብትለብሽ ምን አለበት? እንደዚህ ምርን የሚያልብሽ ማለትና በቃ የሴት ወይዘሮ ነው የመሰለችው። ያው ሩታ አልፎ አልፎ ነው እንደዛ ወጣ ያለ አለባበስ የምትለብሰው እንጂ ሩታም አለባበሷ ማሻአላ ነው። በጣም ነው የሚያምርባቸው። በጣም ደስ የሚል ነገር ነው። ካለባበሳቸው ሲጀምር ዳኒ ስት ዳኒ፣ አቤት ቅልቅልና፣ አቤት ቅልቅልና፣ በጣም በጣም ርቦህ አልመሰለኝ፣ ስትመጣ ማለት ነው። ከቤት ምግብ ሳብላን የመጣከው እ? እንግድህ እና አብሬሽ እና እንኳን እነ ሩታ እስከሚመጡ እንኳን መታገስ አቁርቶት ቴምር አንድ ልብላ ይለዋል ማለት ነው። ብላ ብላ ይለዋል ማለት ነው። ያው ቴምሩ በቁጥር ነው መሰለኝ የተቀመጠው ማለት ነው። በቁጥር ነው የተቀመጠው ይላል፣ ይቆጥረዋል ቴምሩ ማለት ነው። በቃ አላስችል ብሏቸው ሩታን እና አብሬሽን፣ ሩታ እና አብሬሽ ከኋላ ነው የመጡት። መጀመሪያ ጽጌና ዳኒ ነው የመጡት ማለት ነው። ያውን ያ ጽጌና ዳኔ አጥቂ ናቸው የታወቀ ነው። ከዛ የዳኒ መንቀልቀል ነው የገረመኝ ማለት ነው። በጣም ርቦት ነበር መሰለ ማለት ነው። በጣም በጣም በቃ ለመብላት ይቀላውጣል፣ ይበላል። በቃ ብስኩትንማ ኦልሬዲ ሶስት አራት በልቷል አብርሽ ራሱ እንዴ ጽጌና ዳኒማ እየበሉን አፋቸው ራሱ ያስታወቅ አለ ማለት ነው። በዚህ አጋጣሚ ይሳቅ በጣም እንዳመሰግን ይበል ለእነሱ ራሱ አስቦ ከስጋ ንግድ ውጭ አትክልት ነገር ሰርቶላቸው ቆንጆ ምግብ ሰርቶላቸው ነበር የጠበቃቸው ኦልሬዲ እነሱ ጾም እንደመሆኑ መጠን ማለት ነው። እና የእውነት በጣም ደስ የሚል ነበር። በጣም ነበረ ያምረባቸው ካለባበሳቸው ጀምሮ፣ ጀለቢያው አብርሽ ላይ በጣም ያምራል። በጣም ያማረበት ዳኒም በጣም ነው ያማረባቸው ማለት፣ በጣም ደስ ይላል። ለምን ጀስት ያው መመሳሰሉ ገባችሁ አደለ? በቃ አሁን ብዙ ጊዜ እኛውን አንዳንድ ጊዜ ሰዎች ላይ እንዴት የሌላ ሰው እምነት ባህል እንትን ትለብሳላችሁ? ምንም ችግር የለውም ስ ያን ልብስ ለብሳችሁ ማለት እምነታችሁን ቀየራችሁ ማለት አይደለም። ለእኔ ዛት ሴት ምንም ችግር የለብኝም። ለብሰው እንትን ምናምን ቢሆን ማለት ና። ግን ሩታ የሆነ ጊዜ የለበሽው ከይሳቅ ጋር የመጀመሪያ ጊዜ ስታስፈጠሪው የለበሽው ልብስ ቢለበሽ ይኖሩ በጣም ይበለጥ አምር ነበረው ማለት ነው። እና እኔ የጠበቅኩት ቪዲዮን ሲመጡ እሱን ልብስ ለብሳ ትመጣለች ምናምን ብዬ ነበረ። ለምን እሱን ልብስ ብትለብስ ያው ኑ ሲላቸው ምናምን ግብዣ ወይ ኖርማል ነገር መስራት መሰለኝ። ወይኔ እሱን ብለብስ ሲያምር ማለት ነው። ግን እነሱ ናቸው አልፈልግም ያሉት። ጽጌና ሩታ ነው፣ ለምን ይሄ ሻርፑን በቃ ሲ ሄደባቸውና፣ በቃ እንደዚህ ብናደርገው ለኛ አሪፍ ነው፣ ምንም ችግር የለውም፣ ልብስም ከምናባክም ብለው እንጂ ጥቁር አባያ ቢሆን የበለጠ ያምር ነበር፣ ድምቀት እንትን። ግን ኦልሬዲ የሁሉም ማች ሆነላቸው ሳይታሰብ ማለት ነውና በጣም ነበር ያምርባቸው ማለት ነው። ና የአብርሽ ደረት ምናምን ስላለው ሙሉ በጣም አምሮባታል። በቃ ይሳቅ ላይ ደግሞ ይሳቅ ባይ ዘ ወይ በጣም ቀይ ነው ቁመናው ይሳቅ ቆንጅዬ ነው ቁመና ቁመና ቀይ የሚባል ሰው ነው። አሁን ለምሳሌ ካሜራ ሲሆን ኤዲት ምናምን ሲደረግ የበለጠ ቢጫ አርጓል፣ ግን ይሳቅ በተፈጥሮ ቀይ ነው እና በጣም ነው ያማረበት ቀይ ስለሆነ ሄዶበታል ጀለቤያው ማለት ነውና ይሄን አስበክ በዚህን ያህል ተጨንቀክ በቃ ባህላቸውን እምነታቸውን የሚጠብቅ ነገር አድርገሽ እነሱን ቤታቸው ምሳ ራሱን በመጋበዝ ይህ ትልቅነት ምልክት ነው። ያው ሙሽራም አይደሉ ኦልሬዲ ጊዜም የላቸውም። ያው ትንሽ ጊዜ ነው እዚህ ኢንጆይ የሚያረጉት አብረሽና ሩታ ያው ያንም አስመልክቶ ነው እና በቃ ሙሽሪትም ባልየውም በቃ ደስ የሚል ሁኔታ ነበረ ያሳለፉት ማለት ነው። እኔ በበኩሌ በጣም ደስ ብሎኛል፣ የወደድኩት ቪዲዮ ነው። በቃ ሲያፈጥዶ ስታስተናግዳቸው ያለው ጎንበስ ቀና ይሄ ማለት ሰው ወዳድነት ያሳወቀል ያሳወቀን ማለት ነው፣ እና የእውነት ወንድ ሆኖ ነው ብቻውን ነው የሚኖሩ እህቱን አስቸግሮ ነው አጋዥ ሄዳብኛለች ብሏል። እና በዚህን ያህልክ ግን ወይኔ ጽጌ ቡና ሰታፈል አላየንም፣ ሞያው ይለካ ነበረ ማለት ነው። እና ጽጌ ግን ማለት ነው ትናንት ዛሬ እርግጥ ትብላለች እኔ ብቻ ሌላ ሰውም ታይቷቸዋል። የሆነ ጽጌ እርግጥ ታላለችባቸው፣ ሳይለንት ሆነች፣ አልተንቀለቀለችም። ቅር ይለናል እኮ ካልሳትን ቀለቄ ማለት ነው። እና የሆነ በቃ እፍር ብላለች። ቀሚሱን መሰለኝ የረጅም ቀሚስ ስትለብስ ነው መሰለኝ። የሆነ በቃ ኩል የሆነ አለባበስን የለበሰችው፣ በቃ የሆነ ደስ የሚል አለባበስን የለበሰችው ማለት ነውና አለባበሷ ይሁን ምን ይሁን አይዶን የማውቀው ነገር የለም። ግን የሆነ በቃ እርግታለችብኝ በጣም ለእኔ ብቻ ይሁን ለሌላ ሰው ብቻ የታየውን አላቅም። እና ዳኒ መቼ ዳኒ ምንም ብዙም አልተናገርም። ያው ሆዱ ላይ ነው በቃ ግራ ገብቶታል። በቃ አይን አዋጅ ሆኖበታል። ምግቡ ብስኩቱን ነው የምበላው፣ ቴምሩን ነው የምበላው፣ ጁሱን ነው የምጠጣው፣ ሾርባውን ነው የምበላው። በቃ አይን አዋጅ ሆኖበታልና በቃ በቃ እሱ ዳኒ ሆዱ ላይ ጥቃት ሌለውና ይሳቅም ብሏል። አብርሽና ዳኒ አጥቂዎች አጥቂዎች ናቸው ምናምን ብሏልና በቃ ደስ ይላል። የሆነ በቃ አፈጠሩ ምናምን ደስ ይላል። ተከባብረው ተቻችለው በቃ ያ ማለት በጣም ደስ የሚል የቴዲን ዘፈን ያስታወስኩት ቴዲ አለ። በጣም የዘፈኑ ዘፈን ግን ረሳውት ያ ዘፈን ያስታወስኩት እና